ኢትዮጵያ ያመጣውት የሀበሻ ቀሚስ ያስጀመርኩት፣ እሱም ብቻ አይደለም ኤርሚ ሀበሻን ከኢትዮጵያ ወደ ዱባይ ያስገባሁት እኔ ነኝ። እነሱም ባስገባቸው ሰዓት ግን እኔ በምኖርበት ታይም ላይ አብረን እየኖርን ብዙ ያልሰራይ ነገር የለም። ከሰውነት ጎዳና አውጥቶኝ በሽተኛ አድርጎኝ ብዙ መከራ አይቼ ኢትዮጵያ እንዳልገባ ሁኜ በወንድሜ ምክንያት ኢትዮጵያ ገብቼ ጤናማ ሁኛለሁ። ፍቅር ዲዛይን ማለት ከዘጠኝ ዓመት በፊት በኢትዮጵያ በትውቀታችን ቆይተን ወደ ኢትዮጵያ አምጥቼው ስራ ካስጀመርኩት በኋላ እኔን ወደ ኢትዮጵያ ከገባ በኋላ እሱ ጋር በምኖርበት ታይም አረገዝኩ። ሳረግዝ ምን ይለኛል? ኢትዮጵያ ስገባ ከኔ የምትወልጂው ልጅ የኔ ችግር ስላለብኝ አለኝ፣ የእኔ የምትወልጂው ልጅ ችግር ስላለብኝ አካለ ስንኩል ነው የሚሆነው። እናም የመተት ችግር አለብኝ አለኝ። ኢትዮጵያ ገብቼ ያንን ልጅ እንዳስወርደው ተገደድኩኝ። ለምን ይሆንብኛል በሚል ምክንያት ማለት ነው። ልክ እኔ ሆስፒታል ተኝቼ ደሜ ሳይረጋ እሱ ከዚህ ተጀናጅ ነው፣ እችን ሚስቱን አገባ። እችን ሚስቱን አግብቶ ግን የለፋውበት ገንዘቤን በልቶ ከሰውነት ጎዳና አውጥቶኝ ኢትዮጵያ ገብቼ ህይወት እንዳይኖረኝ ጉስቁልቁል ያደረገኝ ሰው ነው። እድሜ ልኬን የለፋውበት ገንዘቤን ዛሬ ከዚህ ደረጃ ለመድረሱ የኔ ዋስትና ነው። ይህን ሀበሻ ቀሚስ እንዲያቋቁመው፣ ይሄን ስራ እንዲያቋቁመው ያደረኩት እኔ ነኝ። ምስክር ኤርሚ ሀበሻ ለማተቡ መመስከር ይችላል። ኤርሚ አርበሻን ያመጣሁት እኔ ነኝ። እንዴት አድርጌ እንዳመጣሁት የሰው ምስክር ነፋለኝ። ብዙ መከራ ሰርቶኛል። ፍቅር ሀበሻ ማለት ክፉ ሰው ነው። ክፉ አይገልጸውም። ያኔ ምን ነበር? የሆነ ዘፈን ጥሎብኝ የሚለው ዘፈን ከፍቶ በወይን መድኃኒት አጥቶኝ ከሰውነት ጎዳና ወጥቼ ብዙ መከራ አለፍቼ ዛሬ ባዶ ቦታ ላይ ያደረሰ ክፉ ሰው ነው። አይዞሽ፣ ስለምታወሪው ነገር ማስረጃ አብራችሁ የተነሳችሁት ፎቶዎች የሰው ምስክር አይደለም። የሰው ምስክር አይደለም። ሰው በሌ የተባለውን ይላል። የፎቶ የቪዲዮ ማስረጃ አብራችሁ ለነበራችሁበት ጊዜ ምንም አይነት ዶክመንት አብረ ለመኖራችን ኤርሜ ሀበሻ የራሱ የራሱ ጓደኛው ነው። አብሮ የሚኖሩ ኤርሜ ሀበሻ ንስባ ነገር ውስጥ ከጓደኛ ጋር መቀያሚ ውስጥ ከምትከቸው አንቺ ራስሽ ፎቶ አብራችሁ የተነሳችሁት አብራችሁ የተቀረጻችሁት ቪዲዮ የለም። ስልክ የተሰረቀ የነበረኝ ስልክ ነበረ። ስልክ የተሰረቀ ሙሉ ፋይል ከነ ኢሜይሉ ነው የጠፋው። ቪዛ የሰራልኝ ልጅ አለ፣ እሱን ያመጣውበት። ቪዛ የሰራልኝ ልጅ አለ። አብረን ለመኖራችን ከአንድ ዶርም እንደነበርን የሚያቅሰው አለ፣ ምስክር አለ። እንደገና የኤርሚ ሀበሻ እንግዲህ ፎቶ አለኝ አለ። አማን አላውቅም ብዙ ምስክር አለኝ። ከዛ ኢትዮጵያ ገብቼ ግን እሺ ቶል ስላለኝ አንቺ ልጅ ከወለድሽ አንቺ ህይወት ከኖረሽ አለኝ አሳይሻለሁ ስላለኝ ምን ቢያደርግብኝ ነው ይህን ሁሉ ነገር ያደረገብኝ ብዬ ጓደኛ ያስኩ ጓደኛ ይዤ እርጉዙኝ ያ ጓደኛ ጥሎኝ እንዲሄድ ያደረገ ሰው ሁሉ ነው ህይወቴን ሁሉ ብጥብጥ ያደረገ ሰው ነው እኮ የሰዎች ምስክር አለ አብራቹ ያያቹ አብራቹ ፍቅረኛሞች እንደነበራቹ አብራቹ አንብዙ ሰው አሉ ኢመራት ውስጥ የሚኖር ሰው ሁሉ ውሸታም ነው ማለት አንችልም። ኢመራት ውስጥ የሚኖር ሰው ሁሉ ቀጣፊ ነው፣ አስመሳይ ነው፣ አስባጥ ነው ማለት አንችልም። ሀቀኛ ሰዎች ይኖራሉ። ስለዚህ የእውነት እናንተ አብራችሁ እንደነበራችሁ፣ ፍቅረኛዎች እንደነበራችሁ፣ አብራችሁ እንደሰራችሁ የሚመሰክሩ ሰዎች ካሉ ይዘሽርሚ አበሻ እራሱ ይሄ የሚመሰክር እሱ ብቻ፣ አንድ ሰው ብቻ አንድ ሰው ብቻ ነው ይና ድግነት የሚያውቅ ዚነት የምትባል ልጅ አለች፣ ሙስሊም ዚነት የምትባል ልጅ አለች። ዚነት ተባረክ። ስንት አመት አብራችሁ ቆያችሁ? ኢማራት በትውውቅ የቆየ ነው ኢትዮጵያ ስለነበረ ወደ ዘጠኝ አመት ይሆነናል በትውውቅ ላይ ማለት። ኢማራት ከመጣ በኋላ ግን ቢያንስ አንድ አመት ከምናምን ወይ እንደዛ አካባቢ ይሆናል። አሁን ኢትዮጵያ ቆይቼ የመጣሁት አራት አመቴ ነው። እሺ ቆይ መጀመሪያ አንቺ ኢማራት መጣሽ፣ ስንት አመት ሰርተሽ እሱን አመጣሽ? ኢማራት ብዙ ቆይቻለሁ፣ አስራ ምናምን አመቴ ነው። ጊዜውን ባላውቀውም አስራ ምናምን አመት። አሁን ኢማራት ነው ያለሽው። ኢትዮጵያ ገብቼ ራሴን አረጋግቼ ህይወት አይኖርሽም ስላለኝ፣ ለምንድን ነው እንደዚህ ያለኝ ብዬ ሌላ ጓደኛ ይዬ አንድ ልጅ ወስድ ወልጄ አሳድጌ ነው የመጣሁት። አሁን ነው ከገባው ስድስት ወር ኦር ሰባት ወር ይሆነኛል። ወደ ኢማራት የገባው በምንድን ፍቅረኛሞች ከነበራቸው አንቺ አምጥተሹ ዱባይ ልብስ ቤት አስከፍተሹ አብራቸሁ የተሰሩ ከነበረ ምንድን ያጋጫት። ኢትዮጵያ ሄጄ አልኩሽ እኮ እርጉዙኜ ኢትዮጵያ ሄድኩኝ። ኢትዮጵያ ሄጄ ሆስፒታል ገባሁ። ሆስፒታል የገባሁበት ምክንያት እኔ መተት አለብኝ፣ ድግምት አለብኝ፣ የሚወለደው ልጅ አካለ ስንኩል ይሆናል፣ ስለዚህ ልጁ ይውረድ አለኝ። እኔ ደግሞ ጓደኛልጁ ምኖሽ አወኳት መሰሉ ልጅ ታቀኛለች፣ የእህቱ ልጅ ከሆነች ታቀኛለች፣ ቤተሰቦች ሙሉ ያቁኛል። እሱን እንዲህ ለማድረግ ማለት ነው ኢትዮጵያ ወስዶኝ ጎንደር ሆስፒታል ገብቼ እርጉዙኝ ልጁን አስወርጅ አካለ ስንኩል ይሆናል ብሎኝ፣ እኔ ሆስፒታል እንደገባው ልጁን አስወርጬ፣ እሱ ከዚህ ሌላ ሴት ተጀናጅ ነው። የአሁኑን ሚስቱን አገባ። የአሁኑ ያለችውሽይ አንቺን አንቺን አንቺን ስላልፈለገሽ አውቆ መተት ተደርጎብኛል አካለ ስንኩል ልጅ ነው የምትወልጁ ብሎ አሳምኖሽ፣ አንቺ ደግሞ አካለ ስንኩል ልጅ ከመውለድ ብለሽ እሺ ብለሽ አስውረድ አስወርድሽ። ወደ ዱባይ አልተመለስሽም ወይ ግንኙነታችሁ አልቀጠለም ወይ ነው ይህ?